አሳዛኞ የሐኪሟ ህልፈትን በማስመልከት ሐኪሟ በምን በማን ነው የተገደለችው፣ በምለው ዙሪያ ነው። በርካቶችን እምባ ያራጨ ክስተት ነው። ተቀብራለች። ነፍሴ ማርና የሴት ልጅ ጥቃት አሁንም እየተበራከተ መምጣቱ ነው ጥናቶቹ የሚያሳዩት፣ ስለዚህ መቆም እንዳለበት ጭምርም ነው። ነገሩ የሆነው እንግዲህ በዚህ ሰሞን ነው፣ በመዲናችን አዲስ አበባ እየተሰማው አሳዛኝ ዜና። ዜናውም በማታ ለሚዲያ የደረሰ ሲሆን በገላን ኮንዶምኒየም አካባቢ በፍቅር ላይ የነበሩ ፍቅረኛሞች ነበሩ። እሱ ሹፌር ሲሆን የምሰራውም የፍቅረኛው የይቷ ባል ቤት ሲሆን በቃ ፍቅራችን ይቁም በሚል ሰበብ እንዴት እንደዚህ ይሆናል ብሎ የምሰራበት ቦታ ድረስ በመሄድ የእሷን ህይወት አጥፍቶ እዛው የእሱንም ያጠፋ ሲሆን ሟች ሄሌን ነው የምትባለው። እንግዲህ ሰባት ተኩል አካባቢ ትናንትና በቱሉ ዲምቱ ጊዮርጊስ ቤተ ክርስቲያን እንደተቀበረች ጭምርም ነው። ፋርማሲስት እንደሆነች ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ አሳዛኝ ና ልብ የሚነካ መረጃ ነው። ነፍስ ይማር። የሴት ልጅ ጥቃት መቆም አለበት። የሴት ልጅ ግድያ መቆም እንዳለበት ጭምርም ነው። ሚኪነኝ ከሚኪታ ቡረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።